ሰሩሱሰሩሱነበጣም ብዙ ሰው ጥላቻ እንዳለብሽ ነው የሚያስበው እና አልጠላም ተብላችኋል። እዚህ ጋ የምጽፉ ራሱ ወሎንም አውቃል ወለዎችም በጣም ነው የምወዳቸው።

ይህንን ሱሪያ ሽባባ ሆቴል ደግሞ ምን ነበረ ጅብ ምናምን ስ እዛ ራሱ ብዙ ዝጋና ነበር። ባይዘዌ እጅጋ የሽባባ አባት ነርድዬ ባህር ዳር ላይ ሆቴል አለው ድብ አንበሳ ይባል፣ እና በጣም ስፔሻል አረቄ የሚሰሩት አለ። በዚ ምናምን ቀምተሻል ነው? እንትን የግብጡ አረቄ ነው። ኖ ኖ፣ ነው የዘቢብ ኖ እሱን አላገኘሁም። ግን አረቄ ቤት እራሱ ጠላ ቤት ምናምን ሄድን ነበር። ግን አይጠቅም ኖ ለባህሉ ጊዜ ነው ቤት በአረቄ ይታወቅ። ያ ነው ጥላቻ። እንግዲህ ማለት እኔ ኤክስፕረስ እያደረኩት ጥላቻ ያለ አይመስለኝ። ቢኖር ተቀርጾ ምናምን መስላችሁ ነበር ጥላቻ። አይ እንዳጠይ የጠላ ህዝብ አይደለም። ያና ባህር ዳር በጣም ታምራለች። ጎጃም በጣም ታምራለች። ጎንደር ጎንደር አደረስኩ፣ ግን አንድ ቀን መሄድ አይቀርም። በቅርቡ እግዚአብሔር ከረዳ እና። ወለዮች ደግሞ ደስ ይላሉ። በነገር ላይ በጣም ፍቅር ናቸው። ቆንጆ ናቸው፣ ቆንጆ ናቸው፣ ፍቅር ናቸው። ትዝ ይለኛል፣ ቦሮ ሜዳ የሚባል ሀገር መኪና ይዘን ሄደን ቱቦ ውስጥ ገባብን መኪና ሆነ ሀገሩ ሰወቶ መኪናችን የሚያወጣው እና ስንወጥ ሳደ እንደልበቃ

ከስር አልጠገባችሁም ብሎ እንጀራ በርበሬ ሰጡ። ይሄን ያለ በጣም ነው ሞ ራሳቸውንም በልታችሁ እንጀራ በበርበሬ። ይህ እንደዚህ አይነት ካይንድነስ በጣም ነው ደስ የሚለው እና ምድር ላይ አታዩም። በዚህ ይ እንዲ እንዲሚሉትን ሰምተን ትክክለኛው ነው ኢትዮጵያዊ ነው። አማራ፣ ኦሮሞ ፍቅር ያለን እና ጎንደሮች ደግሞ ፍቅሮች ናቸው። ዘመዶች አሉ፣ በጣም ወዳቸዋለሁ። ያ ጎንደሪዎችንም እንወዳለን። ሌላ አስቀረ ሸዋየዎች ግን ዝምተኞች ናቸው። ኢቨን ስትሄጂ የራሱ ሸዋ አማራ ምናምን ብዙ የሚያወሩ ሰዎች አይደሉም። ዝም ብለው ምናምን ዝም ያሉ ናቸው። እዚህ ኢንተርኔት ላይ ራሱ እኮ ታያቸውም። ሸዋዎች እኔ ሸዋ አማራ ራሱ አሉ፣ ግን ቲክቶክ ላይ ይታያቸዋል። ቲክቶክ ላይ ይታያቸዋል። እኔ ግን አላያቸውም። የሸዋ አማራ ኢንተርኔት ላይ መሬት ላይ አውቃቸዋለሁ። እነ መልዘ ተኩለት ኢቨን ራሱ በዓል ሲመጣ ከድሮ መስሪያ ቤቴ ማለት ነው፣ እዛ ሄደን ነው በበግ ኢቨን ኢቨን ሂድ ጎንኩ ይፋ ነው። አማን አለ አማን፣ አማንን እወደዋለሁ። አይ አንድ በደንብ አለኝ። እንደዚህ አይታዩም፣ እኔ አላያቸውም። ዝምተኞች ናቸው። እሱም ይመችኛል። ባይ ዘወይ እንደ እንደው ሲላል ነው በጣም ደስ ይላል። እሱ ማለት ነው በጣም እኛ ደግሞ እንወድሻለን። ባልፎ ቃል የገባሽልኝ በጌታ የኛ ልጅ እግዚአብሔር ማለት ኦሮሞ ሲወድሽ የኛው ነው በቃ አንድ ወንድሙ ምናምን ይደርሽ እና በቃ እኛ ጋር እናደርግሻለን። በንገሪል ታወቅሽለልኝ ኦ ማይ ጋድ ነው ቅጣቱ ትቁም። አይገርምሽ እግር የለኝም እኮ ቅጣቱ ቁሚ፣ እኔ እንድቆም ማለት ነው። እኔ ደግሞ እግር የለውም አትቆሚማ ምን ማለት ብቆም፣ አክቹዋሊ የእናት ሰውነት ነው ያለኝ። ግን ያስፈልጋል ያስፈልጊ ጌመን ሰላም አትጫወቲ። ወንጀ አንተ በቃ ከቱርክ በኋላ ግማሽ ሰውነታችንን ግን አንቺ ወዲሽን ከቆረጡት በኋላ ለድመት ነው የሚሰጡት ስጋውን ታሚታ ከደረ ስጋውን እንደዚህ አድርገው ምንድን ነው የሚያደርጉት? እነሱ ሆስፒታል ውስጥ ድመቶች ምናምን እንደ ስጋ ቤት ያሉ በሱ ምክንያት ብቻ ታሚታ ካላት ነው ግማለት ነው አሁን በተለይ እናንተ ሀገር ኖርማል ነው አይደለ? ላይ ፖሴክሽን ምናምን እኛ ጋ ከጀመርሽ ትቀጥያለች። በነገርሽ ላይ አሁን የሆነች ኮርከሬ አምስት ዓመት ስድስት ዓመት አብረን ሰርተናል። ወደ አራት አምስተኛ ፊቷል ነው እያየሁ ያለሁት እና እየተቀያየረች ነው። ገብቶሻል። አሁን በድሮ ጊዜ ያስቀየመችኝ ነኪ ምናምን ጥያለሁ ያችን ነው አሁን ደግሞ አዲስ ፊት ይዛ መታለች። ሀገሯ ሄዳ የፊት ላይ ፖሴክሽን ምናምን እንትን የሚባለው እኮ ያ ግን የድሃ ሆኗል። በነገርሽ ላይ ድሮ ኪም ካርዳሽያን ነበረ ማርኬት የሚያደርጉት። አሁን እነሱ ወደ ሰውነት ምናምን ነው እንትን ይሉት ሱእነ እነሱ አስወጡት። አሁን ደግሞ ድሀ የለም፣ ይሄ ሀብታም ለመምሰል እንደዚህ ይሰራሉ። ስፔሻሊ የሚያስነኩት ሰዎች እኔ በጣም ይደብረኛል ፊታቸው የሚያስነኩት ከንፈር፣ አፍንጫ የሚያሰሩት ምናምን እሱ ያምር። ግን የሚያምርበት ሰው አለ ብር እስፔንድ በደምብ ካደረግሽ ኢ ዲፔንስ እንደ ብሩ። ግን የሚያምርበት ሰው አይለ አትጻፍ በዛሬ እኔ ነው ፊት ባይነካ ደስ ይጠኛለን። ግን ማሚ ሜክ ኦቨር ምናምን የሚያደርጉ አሉ፣ ጓደኞቼ የሚያሰሩ አሉ። እዚህ ምን ነበረ ያሉኝ፣ የሆነ ክሊኒክ አለ፣ አምስት ሺህ ዶላር ነው። ክሬዲትን ማድረግ ትችያለሽ፣ በክሬዲት የለም በወር አራት መቶ ምናምን ብር እየከፈልሽ ታሚታክ ምናምን ያሰራሉ። ስፔሻሊ ከወለድሽ ወደሽ ከሆነ ትንሽ ሄ እንትንትሄልም እሱን ያስተካክሉልሻል፣ ሽንቅት ያለሽ ምናምን እና ሌላ ግን ይሄ ቄጥ ምናምን ማሰራት እሱ በጣም እንትን አለው። ኢቨን ሴሉ እንደሚሞት ፋት ሴሉ እንደሚሞት ታውቂያለሽ። መቀመጫች የአፍንጫ አይነካ ወይም የአፍንጫ ደግሞ ስትነኪው ለማስተካከል ኦቨር ኮሮና ምግብ ቴስት ማድረጋችንም አፍንጫ ስስ እያየሁ ነበረ፣ ዋይኖፕላስቲ የሚባል እና ምግብ ግን ቆይ ከንፈርሽን አሰርተሽ ወንድ ሲስምሽ ይሰማሻል? ፊልንጎ እኔ እኮ ስር ተሻለኝ። እኔ ነኝ በይዛ የከንፈርን ተቀብለሽ ነው? ግን አይ፣ ያሰሩ ሰዎች ማለት ነው። ላይክ የሚወዱት ሰው ሲስማቸው ፊል ያደረጉት ወይ እንደዚህ ነገር ነው የምትይው? የሆነ ያስታውቃል፣ ይሄ ዳርዳሩ ምናምን፣ ይሄ ተበሰርተው ያስታውቃል። ብቻ ነው አደረግ እዚህ ብለሽ እነዚህ ማለት ነርቭሽ እኮ ይሞታል አይደል? እንደ ፕላስቲክ ነገር ከንፈርሽ ላይ ሲኖር እንትንም አይልም እንጂ ላይክ እንደዚህ ይጥር ነው አይደል? እንደዚህ ላይክ ይሄ እንትን አላደረግሽም። እንቅልፍ እንቅልፍ እሱ አይመችም። እኔ እንከሬጅ አላደርግም። ምን ፊታችሁን ባታስብበት እኮ ደስ ይለኛል። ሁሉም ሰው ቆንጆ ነው በነገርሽ ላይ በራሱ ነገር በራሱ ነገር ሁሉም ቆንጆ ነው እና ግን እኔ ግልጽ ሆኖ ተናግረው ከንፈራቸው የተሰሩ ሰዎች ወንድ ሲስማቸው ምን ፊል ያደርጋሉ የሚለውን ማወቅ ፈልጋል። እንትን ነው ሉጣ፣ ግን ጊፍት የሰጡሽን ስክሪንሽ ዳይቦም ናርዲ ዳይቦ ብሎ ከርገሽ ረደ ዳይቦ ብንዶን ነገር ሲታሰር ወደ እኔ ሲፈታ ወደ እሱ ምናምን የሚባለውን ዘፈን ለዳይቦ ነው። እዛ ሲታረቅ እዛ ሳይዶ ነው ይሰርበኛል። ሲጣላ ደግሞ ያንጃብባል እንዳሞር እኔ ጋር አይቆይም። ምን ይሻል ይፈልጋል። አይ አምብረከር ግን ደውነት አረብ አላደረገው በይ፣ ሰላም ወይሽ። እኔ ቆንጆ